እንደ ሀገር የኢንዱስትሪ ዘርፉን ለማነቃቃት ከተወሰዱ እርምጃዎች ውስጥ የኢትዮጵያ ታምርት ንቅናቄ ዋነኛው ነው። የወረቀት ምርት ዘርፉ ደግሞ በንቅናቄው መነቃቃት ከታየባቸው ዘርፎች መካከል ተጠቃሽ ነው። በዚህ ረገድ ተጠቃሽ ከሆኑ የወረቀት አምራቾች መካከል የአዳአል ኢንዱስትሪያል ፔሊሲ አንዱ ነው። በተሰሩ የምርምር ስራዎች የግብርና ተረፈ ምርትን በመጠቀም ለተለያዩ አገልግሎቶች የሚውል ወረቀት በማምረት ላይ ይገኛል። ሚኒስትሪ ኦፍ ኢንዱስትሪ ተመራማሪዎች የእንሰት ተረፈ ምርት ወረቀት እንደሚሆን እና ፐልፕ እንደሚሆን ካረጋገጡ በኋላ ሙከራ ማድረግ የሚችሉት እዚህ ፋብሪካ ብቻ በመሆኑ የእንሰቱን ተረፈ ምርት እንዲመጣ ተደርጎ ሙከራ ተደረገ እና ውጤታማ በመሆኑ እኛም ለገበያ አቅርበ ነው። ይሄንኑ የፐልፕ ልክ ቨርጅን ፐልፕ እንደሚባለው ለግብዓት እየተጠቀምበት ተጨማሪ የውጭ ምንዛሪን አድነንበታል። አሁን ላይም ፋብሪካው በቀን ከ8 ቶን በላይ በአመት ደግሞ እስከ 8 ሺህ ቶን ወረቀት ያመርታል። በዚህም ከውጭ የሚገባውን ከፍተኛ የወረቀት ምርት በሀገር ውስጥ ተኪ ምርቶች በመተካት ሂደት አበረታች ውጤቶች ተመዝግበዋል። አሁን ላይ ንቅናቄው በፈጠረው መነቃቃት በዘርፉ ከፍተኛ መሻሻል እየተመዘገበ መሆኑም ይነሳል። አቅማችን በቀን 10 ቶን ነው እና አሁን ከገበያው ፍላጎት ጋር በተያያዘ ከዚሁ ከእንሰት ተረፈ ምርት ጋር በተያያዘ እስከ ስምንት ቶን ዘጠኝ ቶን እናመርታለን። በፋብሪካ ደረጃ አዳል ፋብሪካ የመኛ እንደ ፓይለት ፕላንት የሞክርንበት እስከ ስምንት ሺህ ቶን ያመርታል በአንድ አመት እስከ ስምንት ሺህ ቶን ያመርታል። የራሱ ካፓሲቲ ነው። አሁንም ላይም እያመረተ ያለ ነው፣ ያለበት ሁኔታ አለ። አሁን ላይ ኦልሬዲ ከገጠር እየሰበሰበ ማለት ነው፣ የእርሻ ተረፈ ምርቶችን እየሰበሰበ ለራሱ ግብአትነት እየተጠቀመ ኩከር አለው ዳይጀስተር አለው። ይህንን እንሰቱን ኩከር ገ በኋላ ፐልፑን የሚያወጣበት ኩከር አለው፣ ትልቅ ኩከር አለው። እነሱን እያወጣ እያመረተ ነው ያለው። ከዘርፉ ማደግ ጋር ተያይዞ የፓኬጂንግ ኢንዱስትሪው እየተስፋፋ የሚገኝ ሲሆን ከውጭ ሲገቡ የነበሩ የወረቀት ምርቶች በሀገር ውስጥ በመተካት ከፍተኛ የውጭ ምንዛሬ ማስቀረት ተችሏል። ለዚህም በዘርፉ የነበሩ ችግሮችን በመለየትና መፍትሔ በማበጀት ንቅናቄው የፈጠረው ድል ከፍተኛ መሆኑም ይነሳል። የማምረት አቅማቸውን እንዲያሳድጉ ማድረግ ማለት ከነሱ በኋላ ላሉ ኢንዱስትሪዎች ግብአት ማሳደግ ስለሆነ ከፍተኛ ትኩረት ተሰጥቶት ነው የሚሰራው። ዘንድሮም አንዱ የኢትዮጵያ ታምርት ፎከስም የወረቀትና የፓኬጂንግ ኢንዱስትሪዎቹ ያሉበትን ሁኔታ ያሳያል። በኢትዮጵያ ታምርት እንቅስቃሴ ላይ እየተዋወቁ እንደዚህ አይነት ነገሮች በጣም አዌርነስ እየተፈጠረ ሰው አዌርነስ እያገኘ፣ እንዲሁም ወደ ቢዝነሱ እየገባበት ያለው ሁኔታ አለ። እኛም ደግሞ በተጨማሪ ጨምረን ኳሊቲው ላይ እንድንሰራ አሁን የምለን የዲኢንኪንግ ፕሮሰስ ፋብሪካዎች የሚያጋጥማቸውን ኦብስታክሎች ለመፍታት የሚያስችሉ ጥናትና ምርምሮች፣ አብሮ የተያያዙ ቴክኖሎጂ አዳፕቴሽኖች፣ ሌሎች ሀገር እየተጠቀሙ ያሉትን ቴክኖሎጂ እዚህ ሀገር ወደ ተግባር ለማዋል እያደረግን ላለነው እንቅስቃሴ ትልቅ መነሳሳት ፈጥሮልናል ማለት ነው። ኢትዮጵያ ታምርት ተብሎ ሲነሳ ለቃሉ ማስፈጸሚያ ብቻም ሳይሆን በተግባር ቀርበው እየተገናኘን እየተነጋገር አንድ ቡድንም ተቋቁሞ ከሚኒስትር ኦፍ ኢንዱስትሪ፣ ከፋይናንስ፣ ከገቢዎች፣ ከባንኮች፣ ሁሉንም ሴክተር ባለድርሻ አካላትን ማ ቡድን ተቋቁሞ ይህንን ችግራችንን ለመፍታትና ችግራችንን በቀላሉ በአንድ መስኮት መስተናገድ የምንችልበት ሁኔታ ሊፈጠር የቻለው በዚሁ በኢትዮጵያ ታምርት ሂደት ነው። አሁን መጀመሪያ ላይ ነው ያለ ነው። ከዚህ በኋላ ሰባት ዓመት በዚሁ ከቀጠለ የእኛም ፋብሪካ ይሁን ሌሎችም ተያያዥ የሆኑ የኢንዱስትሪ ሴክተር ውስጥ ያሉት ለውጥ ያመጣል ብለን እንገምታለን። የወረቀት አምራቾችን የማምረት አቅም በማሳደግ በቀጣይም ለህትመት አገልግሎት የሚውል ወረቀት በስፋትና በጥራት ለማምረት የሚደረገው ጥረት እንዳለ ሆኖ የወረቀት ፍላጎትን ሙሉ በሙሉ በሀገር ውስጥ ለመተካት የተደረጉ ጥረቶች አበረታች መሆናቸውም ተመላክቷል። አሁን እኛ ኦልሬዲ ስምንት ሺህ በዓመት አደል ፋብሪካ አንዱ ፋብሪካ እንደዚህ ያመርታል። ከ15 በላይ ወረቀት ፋብሪካዎች አሉ እዚህ ሀገር፣ አዲስ አበባ ውስጥ ከ15 በላይ ወረቀት ፋብሪካዎች አሉ። እነዚህ ወረቀት ፋብሪካዎች ኦልሬዲ ተሳትፈውበት እዚህ ማምረት እየጀ ቢጀምሩ 15 ጊዜ 8 ራሱ ብናሰላው ከ10 ሺ ቶን በላይ ሊያመርቱ ይችላሉ፣ ወይም ከዛም በላይ መቶ ሺ ድረስ መቶ ሺ ቶን ድረስ ማምረት ይችላሉ። ያንን የውጭ ከውጭ የሚገባውን በቢሊየንስ የሚገባውን የሴሉሎስ ምርት ይሄ ፐልፕ የሚባለውን ምርት መተካት ይችላሉ ማለት ነው። ኢኮኖሚክ ቤኔፊቱንም ደግሞ እንደዛው ማሰብ ነው። በሀገራችን ለረጅም ጊዜ መጽሐፍ በሀገር ውስጥ አይታተምም። የማይታተምበት አንድም በተደራሽ ወይም በመጠን ሁለትም በጥራት ደረጃ ያንን ሳቲስፋይ የሚያደርግ ወረቀት ስላልነበረ ነውና እና ከህትመት አንጻር አሁን ጥናት አጠናቀናል። በተለይም የሁለተኛ ደረጃ ተማሪዎች መጽሐፍ በሀገር ውስጥ የሚታተምበትን ሁኔታ የካታሚዎች እና ሳታሚዎች ማህበር ጋር ጥናት ጨርሰናል። ስለዚህ ወረቀት አክሰሲብል ስለሆነ በሀገር ውስጥ ወይም ተደራሽነቱ ስላለ ወረቀት በሀገር ውስጥ የምናመርትበትን ሁኔታ ለመፍጠር ጥረት እያደረግን ነው። እንደ ሀገር የኢትዮጵያ ታምርት ንቅናቄ በተለያዩ የምርት ዘርፎች መነቃቃት የፈጠረ ሲሆን፣ በወረቀት ምርት ኢንዱስትሪውም ተስፋን የፈጠረ ሆኗል።